ተጎዳ ቲምበርም ተጎድቷል። የትኛው ዜና ነው ወሳኝ ላርሰናል? በጣም በተቀላቀለ ስሜት ውስጥ እንዲያሳልፉ ያደረገ ምሽት ይመስለኛል የትላንትናው የአርሰናል ጨዋታ ለደጋፊዎቹ። ምክንያቱም በዚህኛው ጨዋታ ላይ ከጨዋታው በፊት የቡካዮ ሳካ መመለስ ትልቅ የደስታ ስሜት ነበር የፈጠረው እና ግን ቡካዮ ሳካ ገና ተቀይሮ ወደ ሜዳ ሳይገባ ጨዋታው እንደተጀመረ አስራ ስድስተኛው ደቂቃ አካባቢ ላይ ገብርኤል ማጋሃሌሽ ተጎዳ እና ያ ጉዳቱ ደግሞ በጣም በጣም በጣም በጣም አሳሳቢ ያደረገው የትላንትናውን ጨዋታ አርሰናል ይሸነፋል ያሸንፋል ይጎዳ ላይጎዳም በሚለው አግባባ አልነበረም፣ ወደፊት በሚመጣው የቻምፒየንስ ሊግ ጨዋታ ላይ ነው። ሁሉም ሰው ትኩረት ሰጥቶ ጉዳዩን የተከታተለው ገና ተጎድቶም ከሜዳ እየወጣ እያለ የሚነገሩት አስቴቶች በሙሉ እዛ ላይ ያተኮሩ ነበሩ። እና የገብርኤል ማጋሃሌሽ አለመኖር ለአርሰናል ምን ማለት ነው የሚለውን ሁላችንም በደንብ ስለምንረዳ እና ሪያል ማድሪድንም ስለሆነ በሻምፒየንስ ሊግ የሚገጥመው የማጋሃሌሽ መጎዳት ለአርሰናል ደጋፊዎች በጣም ትልቅ ጭንቀት፣ ቅሬታ፣ ስጋት እንዲሰማቸው ያደረገ ይመስለኛል። ደግሞ ልክ ነው ብዬ ነው የማስበው እና ያ የቡካዮሳካ መመለስ ከመታየቱ ጎል ማስቆጠር ከመታየቱ በፊት የመጣ የተቀላቀለ ስሜት ነው። ከዛ በኋላ እንደገና ቡካዮሳካ ወደ ሜዳ ተመልሶ ያንን ጎል ማስቆጠሩና በቃ መመለሱ በራሱ ብቻውን እኔ መጀመሪያ ሴለብሬት ሊደረግ ይገባል ብዬ የማስበው እሱን ነው፣ ወደ ሜዳ መመለሱ በቃ ለጨዋታ ዝግጁ መሆኑ በጣም ትልቅ ነገር ነው ላርሰናል። ምክንያቱም እንዴት ነገሮችን ትላንትና ጨዋታ ላይ ራሱ እንደለወጠ አይተናል። በነገራችን ላይ ጨዋታው ያን ያክል የሚስብ በጣም ለማየት የሚያዝናና ምናምን አደለም። እኔ እንደዛ አይነት ስሜት አልሰማኝም። ጨዋታውን እያየው የሆነ ምንድነው የሚባለው በጣም ለሰስ ያለ ነገር ነበረ ጨዋታው፣ እና በዛ ሂደት ውስጥ ሆኖ ግን ቦካዮ ሳካ ተመልሶ ከተመለሰ በኋላ ደግሞ የአርሰናል ሜዳ ላይ እንቅስቃሴም ከመጀመሪያው አርባ አምስት ተሻሽሎ እንደገና ቦካዮ ሳካ ወደ ሜዳ ከገባ ሰባት ደቂቃ ከሆነው እና ወደ ስድስት አካባቢ ኳሶችን ከነካ በኋላ በጣም ጥሩ ጎል ማስቆጠር ችሏል። ይሄ ለአርሰናል ደጋፊዎች በጣም የተለየና ጥሩ ስሜት የፈጠረ ነው፣ ግን ትልቅ ስጋትም የተስተናገደበት ጨዋታ ነው። አሁን የሚወጡት መረጃዎች በእርግጠኝነት የሚያሳዩት ገብርኤል ማጋሃሌሽ ለአውሮፓ ቻምፒየንስ ሊግ ጨዋታ ለመጀመሪያውም ለሁለተኛውም ጨዋታ የሚደርስበት እድል በጣም ጠባብ እንደሆነ የሚገልጹ ናቸው። በእርግጥ በአርሰናል በኩል ዛሬ ምርመራዎች ይደረጉና የጉዳቱ ልክ ምንድን ነው የሚለውን ለማወቅ ጥረት ይደረጋል ተብሏል። ግን የጡንቻ መሻሳብ እንደሆነ አይተናል፣ ሀምስትሪንግ ነው አይተናል። ያ ደግሞ የመጀመሪያው ደረጃ ከሆነ፣ ሁለተኛው ደረጃ ከሆነ ምን ያክል ተጫዋቾችን ከሜዳ ያርቃል የሚለውም ከዚህ በፊት በተደጋጋሚ ተጫዋቾች የሚያስተናግዱት የጉዳት አይነት ስለሆነ ስለምናውቀው እንገምታለን። ለምን ያክል ጊዜ ከሜዳ ይርቃል የሚለውን ግን በአርሰናል በኩል በጣም ከፍተኛ ስጋት ነው። ምክንያቱም ትላንት እንዳየ ነው፣ ቲምበርም እንደገና ተጎድቷል። ከዛ ደግሞ ጉልበት ነው። ካላፊዮሪ ቤን ዋይትን መጠቀም አልቻለም ማርቴታ በትላንትናው ጨዋታ ላይ። ስለዚህ አራት ከኋላ መስመር ላይ የሚጫወቱ ተጫዋቾችን ማግኘት አይችልም ማለት ነው አርቴታ እና ይሄ በቀላሉ ለአርሰናል ሪያል ማድሪድን ለማሸነፍ ወይንም በሪያል ማድሪድ በቀላሉ ሳይሸነፍ ጨዋታ ለመጨረስ ያግዘዋል ብሎ ለመናገር ያስቸግራል። በዛ ላይ ደግሞ ኩየር መሆኑን ስታስበው፣ ትላንታውን ተቀይሮ የገባው በማጋሃሌሽ ቦታ ላይ፣ ትንሽ ስጋት ቢኖር ደጋፊዎችን የምንረዳ ይመስለኛል። አሁንም እኔ አንሽኑ ጥያቄ ብጠይቅ ይሻላል፣ የእኔን ተራ ከማውራ እና፣ በዛ እዛ ውስጥ ጥያቄ ውስጥ አሳቢ ስላለ ማለት ነው። በዘንድሮ የውድድር አመት የአርሰናል ምርጡ ተጫዋች ማን ነው? የሲዝኑ ቤስ ፕሌየር ማን ነው? ማጋሃሌሽ ይመስለኛል። እሱን ነው ያጡት፣ ገብቶሻል። አሁን ትላንትና ለመቶ አንድ ቀን ያጡት ቡካዮ ሳካን በተመለከተ ስንናገር ነበር። ቡካዮ ሳካ ተጎድቶ ታህሳስ ላይ አርሰናልን በጉዳት ምክንያት ከመለየቱ በፊት በሊቨርፑል እና በአርሰናል መካከል የነበረውን ነገር የነጥብ ልዩነቱ ሶስት ብቻ እንደነበረ፣ ከዛ በተጨማሪ በየጨዋታው ላይ አርሰናል ምን ያህል ነጥቦችን ይሰበስብ እንደነበረ፣ ቡካዮሳካ ከአርሰናል አጠቃላይ ጎሎች በአርባ በመቶቹ ላይ ተሳትፎ እንደነበረው ምናምን ስናነሳ ነበር። ቡካዮሳካ መቶ አንድ ቀን ስለተጎዳ በአጠቃላይ በዘንድሮ የውድድር አመት ለአርሰናል ኮንሲስተንትሊ በደንብ በደንብ አገልግሎት ሲሰጥ የነበረው ጋብርኤል ማጋሃሌሽ ነው እና ይሄ ልጅ ነው አሁን ደግሞ የተጎዳው። ለዛ ይመስለኛል ትናንትና ከጨዋታው በኋላ እንዴት ያለ መጥፎ ድል ያለኝ ሰው ነኝ ያለው አርቴታ። በቃ ምን አይነቱ ድል ቢሱ ነኝ ነው ያለው። ምክንያቱም ተረጋጋ ሊባል ሲል ነው አሁን የነቡካዮ ሳካ መመለስ ምናምን ኦፕቲሚስቲክ ያደረግሻል፣ አይደለ? ወይም በጎ በጎን እንድታስቢ በጎ በጎ እንዲሰማሽ ምናምን ያደርግሻል። ስለዚህ ይሄ በጎ በጎ የሚሰማሽ ስሜት ኦሎፌሴደን በሌላው የቡድኑ ምርጥ ተጫዋች መጎዳት ምክንያት እንደገና ሌላ ይሹ ሲሆን ለዛ ይመስለኛል እሱ ይህንን ነገር እየተናገረ የሚገኘው። ስለዚህ ከየትኛው መጀመር እንዳለብኝ አላውቅም፣ ግን ይሄ ልጅ ብራዚላዊው በጣም በጣም በጣም በጣም ወሳኝ ተጫዋች ነው ላርሰናል በዘንድሮ የውድድር አመት ጋብሪኤል ማጋሃሌሽ። ግን አሁን ብዙ ሰዎች እንደ ምርጥ ተከላካይነት ወይም ከዊሊያም ሳሌባ ጋር ስላለው ጥሩ ጥምረት ምናምን ያነሳሉ እንጂ በጎል ማስቆጠርም እኮ እሱ ለመጀመሪያ ጊዜ ለአርሰናል መጫወት ከጀመረበት ጊዜ ጀምሮ ወደ አስራ ሰባት ጎሎች አስቆጥሯል። በፕሪሚየር ሊጉ ሌላ ዲፌንደር ይህንን ያህል ጎል አላገባም እኮ አርሰናል ላይ ጎል እንዳይገባበት ማድረግ ብቻ ሳይሆን ሊደርሺፕ ኳሊቲው ብቻ ሳይሆን የጎል ስኮሪንግ ቢሊቲውም ደግሞ በጣም ጥሩ ነው። ቁጥሩ ቁጥሩ ነው በጣም ለአርሰናል ለመጀመሪያ ጊዜ በፕሪሚየር ሊግ መጫወት ከጀመረበት ጊዜ ጀምሮ ያ ማለት ሁለት ሺህ ሀያ መስከረም ወር ላይ ማለት ነው ከዛ ጊዜ አንስቶ 17 ጎል ያስቆጠረ የአርሰናል ተከላካይ ተጫዋች ነው። የሊቨርፑል፣ የሲቲ፣ የዩናይትድ፣ የቼልሲ፣ የቶተናም፣ የኒውካስል ሌሎቹ ተከላካይ ተጫዋቾች እዚህ ቁጥር ላይ አልደረሱም። 17 ጎል ከ2020 ጀምሮ ያገባ ሌላ ተከላካይ ተጫዋች የለ። አርሰናል የማዕዘን ምት ሲያገኝ ቡካዮ ሳካ የሚመታው ኳስ በትክክል ለጓደኞቹ ባጠኑት መሰረት እንዲደርሳቸው ያደርጋል ብቻ ሳይሆን የቴሌቪዥን ካሜራው ቀድሞ የሚያሳየን ማንን ነው? ማጋሃሌሽን ነው ከቆሙ ኳሶች በተደጋጋሚ ጎል የማስቆጠር አቅም ስላለውና ና የአቅሙ ጥሩ ስለሆነ እኮ ነው። ስለዚህ አንድ መተው የሌለብንን ነገር ላስቀምጥልሽ ትናንት የቡካዮሳካ ሳካ ተጽዕኖ በአርሰናል ቤት ውስጥ ምን ያህል እንደሆነ ለማሳየት እንደሞክር ነው። ዛሬ ደግሞ የጋብርኤል ማጋሃሌሽ ተጽዕኖ በአርሰናል ቤት ውስጥ የአርሰናልን አንድን ጨዋታ የማሸነፍ እድል ምን ያህል ከፍ እንደሚያደርገው፣ እሱ ሳይኖር ደግሞ የአርሰናል የማሸነፍ እድል ምን ያህል ዝቅ እንደሚል ቁጥሮቹ ይናገራሉ ማለት ነው። የአርሰናል ጨዋታ ጋብርኤል ማጋሃሌሽን በሚጠቀምበት ጊዜ አንድን ጨዋታ የማሸነፍ ዕድል፣ ይሄ ማለት 159 ጨዋታዎችን እሱን ይዞ ተጫውተዋል አርሰናል፣ ማጋሃሌሽን ይዞ ማለት ነው። ማጋሌሽን ይዞ ካደረጋቸው 159 ጨዋታዎች 63.5ቱን አሸንፈዋል አርሰናል ስለዚህ ዊዝህም ወይም ከሱ ጋር ሲሆን የአርሰናል አንድን ጨዋታ የማሸነፍ እድል 63.5 በመቶ ይሆናል። ይሄ በፕሪሚየር ሊጉ የመጀመሪያ ጨዋታውን ከተጫወተበት ጊዜ ጀምሮ ያለውን ቁጥር ነው ማነሳለች። ማጋሃሌሽ በተለያየ ምክንያት ወደ ሜዳ ሳይገባ አርሰናል የተጫወተው 22 ጨዋታዎችን ነው። በእነዚህ 22 ጨዋታዎች የአርሰናል ጨዋታውን የማሸነፍ እድል 40 በመቶ ነው የሚሆን። እሱ ሲኖር ከነበረው ስልሳ ሦስት ነጥብ አምስት በመቶ ጨዋታን የማሸነፍ እድል እሱ ባለመኖሩ ወይም እሱ ሳይኖር ሲቀር ወደ አርባ በመቶ ዝቅ የሚል ከሆነ የሚነግርሽ ነገር አለ የሚያስረዳሽ ነገር አለ የዲፌንሲቭ ሶሊዲቲ አንድ ነገር ነው ወይም ጠንካራ የመከላከል አቅም አርሰናል እንዲኖረው ማድረግ አንድ ነገር ነው ግን ብቸኛ አደለም ከዊልያም ሳሊባ ጋራ ያለው ጥምረት ልብን የሚያሳርፍ ነው። ቤስት የሴንተርባክ ፓርትነርሽፕ አላቸው ከሚባሉት የፕሪሚየር ሊጉም የአውሮፓም ክለቦች አንዱ አርሰናል እንዲሆን አድርጎታል። ሊደርሺፕ ኳሊቲው አይተሽው ከሆነ አርሰናል ወይ በወሳኝ ሰዓት ላይ ጎል ሲያስቆጥር ወይ አርሰናል ላይ በወሳኝ ሰዓት ላይ ጎል ቆጥሮ የአርሰናል መልካም ውጤት ሊበላሽበት ሲል ማጋህሌሽን አይታችሁት ከሆነ ማጋህሌሽ ላይ የሚታየው ስሜት ለቡድኑ ያለውን ነገር በደንብ አድርጎ የሚያሳብቅ ነው። ይሄንን መሪ ስታጭ ይህንን የመከላከል ኃላፊነቱን በአግባቡ የሚወጣ ተጫዋች ስታጭ አዘ ሴም ታይም ደግሞ ከሌሎቹ ክለቦች ተከላካዮች፣ በፕሪሚየር ሊጉ ካሉ ተከላካዮች በተሻለና በበለጠ መጠን ጎል ሲያስፈልግሽ ደግሞ ያልተጠበቀ የጎል ምንጭ የሚሆነልሽን ተጫዋች ስታጪ ከፊት ለፊትሽ ሪያል ማድሪድን የሚያህል ቡድን ልትገጥሚ ዋዜማ ላይ ከሆነ የምታጭ ደ በጣም ከባድ አይዘግ ይሄ ነው። አሁን የአርሰናል ደጋፊዎችን የበለጠ ያሳሰባቸው ሪያል ማድሪድን የሚገጥሙበት ጊዜ ኤፕሪል ስምንት እየደረሰ እየደረሰ እየቀረበ እየቀረበ ሲመጣ ቦካዮ ሳካ ተመለሰ የሚለው ሪያል ማድሪድን ከመግጠማቸው በፊት የተሰማው በጎ ዜና ለአርሰናል ደጋፊዎች ወዜ ቢግ ፕላስ። አሁን ደግሞ ጋብርኤል ማጋሃሌሽ ተጎዳ። የሲዝኑ የአርሰናል ምርጡ ተጫዋች ማለት ሲባል ደግሞ በጣም ብዙ ብዙ ነገሮችን ይጎትታል። አይ ቲንክ ለዚህ ይመስለኛል አርቴታም እንዴት ያለሁት ድለቢስ ነይ እባካችሁ ያለው ልክ ነው። ምክንያቱም የውድድር ዓመቱ በቃ በምን ልገልጸው እችላለሁ፣ በምን ልገልጸው፣ በምን ላስረዳ እችላለሁ? አለ ቡካዮ ሳካ መቶ አንድ ቀን ተጎዳ። ጋብርኤል ሄሱስ ከዚህ በኋላ ወደ ሜዳ አይመለስም ተባልኩኝ። ካይ ሃቨርትዝ፣ ቤንዋይት፣ ካላፊዮሪ፣ ሜሪኖ እንደዚሁም ደግሞ ኦዲጋርድ፣ ማርቲኔሊ፣ ጋብርኤል ማጋሃሌሽ እንዴ በቃ አንዱን ስለው አንዱ፣ አንዱን ስለው አንዱ። ተመለሱ ሙሉ ልንሆን ነው ስንል እንደገና መልሶ መጉደል። በቃ ይህንን ሲዝን እኮ ዲፋይን የሚያደርግልኝ ነገር ቢሆን እጅግ በጣም ወሳኝ የሚባሉ ተጫዋቾችን በጣም ወሳኝ በሚባሉ ጊዜያቶች ማጣቴ ነው። ከዚህ በላይ እድለ ቢስነት የለም እያለ ነው እሱ እየተማረረ የሚናገር የነበረው። ግን እንዲህ ሆነን እንቀጥለን እዚህ ደርሰናል። እንድናስብበትም ደግሞ ጠይቆናል አርቴታ እንደነዚህ ያሉ ጉዳቶች ባያጋጥሙ ኖሮ የአርሰናል ሲዝን አሁን እንደሆነው ይሆን ነበረ ብለን እንድንጠይቅ የሆነ ፍንጫ ፍንጭ የሆኑ ነገሮችን ሰጥቶን ያለፉ፣ እውነት ነው ብለሽ መጠየቅ ያንቺ ፋንታ። እውነት እነዚህ ሁሉ ተጫዋቾች ልክ ባለፈው የውድድር ዓመት ላይ እንደነበረው ሳይጎዱ፣ በተለይ ወሳኝ የሚባሉት የክለቡ የቡድኑ ምሰሶ ናቸው የምትያቸው ፒላሮ የምትያቸው ተጫዋቾች ከኢንጁሪ ፍሪ ሆነው ቀጥለው ቢሆን ኖሮ የአርሰናል ሲዝን ከሊቨርፑል የአስራ ሁለት ነጥብ የሚበለጥ ምናምን ይሆን ነበረ ብሎም ብለን እንድንጠይቅ ያንን እንድናስብበት ስናስብበት የሆነ ክሬዲት እንደምንሰጠው ገብቶታል። ግን በቃ ይሄ ዕድለ ቢስነት በእርግጥ አለው ሪያል ማድሪድነትገጥሚ ስቲ መሆኑ ደግሞ ምንድነው ፈራ ማለት አይቀርም አንዳንዴ አንድ ተባለው መጥፎ እድል በቃ ብለህ ልትገልጸው ምትችል ይመስለኛል። እንደተባለው በቃ ልክ እንደውም እኮ በዚህ ወቅት ላይ የአርሰናል ተጫዋቾች ለምሳሌ ቡካዮ ሳካ ወደ ሜዳ መመለሱ ብዙ ነገር ካበቃ በኋላ በፕሪምየር ሊጉ ነው የመጣው። ምናልባት ለሻምፒየንስ ሊጉ ካረዳን በስተቀረ የሚል አስተያየት ሁሉ ነበረ። ግን በዚህ ሁኔታ ውስጥ ሆኖ በቃ ተጫዋቾች እየተመለሱ ነው ቢያንስ እየተሟላውን መፈልጋቸውን ተጫዋቾች እያገኘው ነው የሚል ሀሳብ በያዘበት ጊዜ ነው ደግሞ ትላንትና ይሄኛው መጎዳት የመጣው። ቢበላሽም ይበላሽ ታው ኦልሬዲ ኢስ ኦልሞስት ወደ ኢምፖስብል ደረጃ ደርሰዋል ሆነ አሁን አይተሽ ከሆነ የሀገራቸው ጋዜጦች ሲጽፉ በፕሪሚየር ሊጉ እድል እንደሌለው አርገው ነው የሚጽፉ። ይሄ ማቴማቲካል ያላለቀ ምናምን የሚጫዋነት ምናምን የለም። እና ቻምፒዮንስ ሊግ ላይ ታፍ ነው ሪያል ማድሪድን አልፎ ለመሄድ የማይቻል ግን አይደለም። ይሄንን ለመቻል የምትችይውን ነገር በሙሉ ለማድረግ ደግሞ የሆነ ተሟልተሽ ብትቀርቢ ትመኛለሽ አይደል? ተሟልቶ ከመቅረብ አንጻር የቡካዮ ሳካ ወደ ጨዋታ መመለስ የሰጠሽ ተስፋ ነበር። ቡካዮ ሳካ ትናንትና ወደ ሜዳ ገብቶ ያንን ጎል ሲያገባ ይሄንን ልጅ ይዘን ይሄ የቤስት ትራይ የምትይው ነገር አላውቅም፣ በቃ ምርጡን ሙከራ ለመሞከር ሪያል ማድሪድን ስትፋለን ጋብሪኤል ማጋሀሌሽ ወጣ ምናምን በዛ ላይ ሌሎቹ ተጫዋቾች አሁን ሁለቱ ተጫዋቾች አሁን ሁለቱ ተጫዋቾች ለምሳሌ የሁለቱ የመሃል ተከላካዮች ሳሊባና ማጋሀሌሽ ካሉ ሌሎቹን በግራና በቀኝ የሚኖሩትን ተከላካዮች ለማስተካከል ብዙም ችግር አይኖረውም የሁለቱ መኖር ዋናው አያስፈራህም ሁለቱ ካሉ ብዙ ነገሮችን ለመወጣት እንችላለን የሚለው ሀሳብ ስለሚኖር ማለት ነው። የሁለቱ መኖር ብቻ ሳይሆን ሁለቱ መኖር ባይችሉ የሚገቡትን ሰዎች እኮ ደግሞ መተማመን ማቃቱ ነው። ገብቶሻል አይደል? ይሄ እንትን አለልኝ የምትይው እንደዛ አይደለም። ምናልባት እንግዲህ ትናንትና የቤን ዋይት ጉዳይ የህመም ነው ጊዜያዊ የህመም ነው ስለተባለ፣ በቀጣዮቹ ጨዋታዎች ላይ ከሆነ አሁን እሱ ከተጎዳ እንትና እኔ የሚደርስ አይመስለኝም። ለማድሪዱ ጨዋታ ግን እስኪ ዛሬ ላይ ዜናውን እንሰማለን። ማን ማጋሃሌሽ? አይ የማጋሃሌሽ እኔም አይ የሚደርስ አይመስለኝም። ምክንያቱም ደረጃ አንድም ቢሆን ደረጃ ሁለትም ቢሆን ደረጃ አንድ ከሆነ ከዚህን ያህል ጊዜ ነው የሚመለሰው፣ ደረጃ ሁለት ከሆነ ይህንን ያህል ጊዜ ነው ምናምን ብሎ ያስቀመጡት ፍሬምወርኩ፣ ለምሳሌ ደረጃ አንድ ከሆነ ከሁለት እስከ ሶስት ሳምንት ነው ከሜዳ የሚርቀው ይሄ ዝቅተኛው ማለት ነው። ስለዚህ ይሄ ከሆነ ለማድሪድ ጨዋታ ለሁለቱም ለደርሶ መልሱ የሚጠቀምበት እድል የለም ማለት ነው። ደረጃ ሁለት ከሆነ ደግሞ ሙሉ በሙሉ የሲዝኑ ያልፈዋል ማለት ነው፣ እስከ አንድ ወር እና ከዛ በላይ ስለሆነ የጉዳት ጊዜው ከሜዳ የሚያርቀው ስለዚህ አብዛኛውን የማጋሃሌሽ መመለስ ላይ ይችላለሁ። የማጋሃሌሽ መመለስ ላይ ብዙ ተስፋ ማድረግ የሚቻል አይመስለኝም እኔ ሳስበው፣ ግን ሌሎቹን ነገሮች እንዴት አድርጌ ያንን ክፍተት መድፈን ይችላለሁ በሚለው ጉዳይ ላይ ለምሳሌ የቤን ዋይት መምጣት ካላፊዮሪም የሚደርስ ከሆነ እነዛ እነዛ ነገሮች ላይ የተወሰኑ ማስተካከያዎች አድርጎ ለጨዋታው ዝግጁ ለመሆን መሞከር የሚመርጥ ይመስለኛል። ዛሬ የሚወጣውን ዜና መጠበቅ ነው። የሳካ መመለስ ግን ይሄ የክብር መመለስ አለ አለ። በጣም በጣም በጣም በጣም በጣም የሚያስፈራ ነገር አለ። አንቺ ነሽ ያልሺው ቅድም እኔ። አዎ አስጨነቀኝ። የሚያስፈራ መወደድ ነው ያልሺው አይደል? በጣም አስጨነቀኝ። ግን ለምን እንደሚወደድ ግን አየሽ? አረ አዎ። አይ ለምሳሌ ገና ሊያሟሙቅ ሲነሳ ስታንዲንግ ኦቬሽን ነበረው። ቆሞ ነበር የሚያጨበጭቡለት፣ ወደ ሜዳ ሲገባ ቆሞን ያጨበጨቡለት። ከዛ ጎሉን ሲያገባ እሱ ጎል ማግባቱ ሳይሆን የቡድን ጓደኞቹ የተደሰቱት ደስታ በጣም የሚገርም ነው። ግን የእሱስ አመስጋኝነት ግን የሳካ አይገርም የእውነት ነው። ወደ ፊዚዎቹ ሄዶ ለማገገም በቃ ሌት ተቀን ከኔ ጋራ አርቴታም እኮ ጋዜጣዊ መግለጫው ላይ ያነሳው እሱን ነው። ምን አይነት ሰው እንደሆነ አስቡት አለ። ሄዶ ወደ ቲሙ ነው የመጣው አለ። ጎሉን ካገባ በኋላ እየሮጠ ሄደው በተለይ ደግሞ አንደኛው ሐኪም ጋር ሄዶ በቃ ቴንኪዩ ሊለው ነው የፈለገው። ይሄ አይን ዓለም አለ ዓለም አይኑን ያሳረፈበት ሞመንት ቢኖር ሳካ ትላንትና ነው ተመለሰ የሚለው ነገር ምን ያህል ትልቅ ዜና እንደነበረ አስቢው። ተመልሶ ወደ ሜዳ ሲገባ ሲያሟሞቅ ደጋፊዎቹ የሰጡትን ክብርና ቦታ እንዴት በስስት እንደሚያዩት ምናምን ይህና ጎሉን ሲያገባ ሮጦ እዛ ሰው ጋር ሲሄድ ቢሃይንድ ዘ ሲን የሚሰሩ ሰዎችን ከዚህ በበለጠ መልካም አጋጣሚ ልታመሰግኛቸው አትችይ። አቴንሽኑና ያጋራውሁ ከዛ በኋላ ወሬው በጠቅላላ ስለ ሕክምና ቡድን አባላቱና ስለዛ ሰው ሆነ። በጣም እና ደግሞ እኔ በጣም በጣም የሆነ አስፈራኝ ብዬ ያልኩት ልክ ቡካዮሳካ ጎሉን ሲያስቆጥር እሱ ጎሉን ካስቆጠረው ከቡካዮሳካ በላይ ሁሉም የአርሰናል ተጫዋቾች በጣም ደስተኛ ነበሩ። ራሳቸው ጎል ሲያስቆጥሩ የሚሰማቸውን አይነት ስሜት እንደውም ከዛም በላይ ሁሉም እርስ በርሳቸው በጣም እንኳን ደስ አላችሁ ይባባሉ ነበር። ቡካዮ ሳካንም በጣም ደስ ብሏቸው ሰለብሬት ያደረጉ ነበር እና ይሄ በቡድን ውስጥ ያለውን ስሜትና የቡካዮ ሳካን በጣም ጠለቅ ያለ ተወዳጅነትን በደንብ አድርጎ ያሳየ ነው። የደጋፊውን ምንረዳው ነው ለሱ በጣም የተለየ ስሜት እንዳላቸው እናውቃለን። ተወዳጅ ነው ግን ተጫዋቾቹም በዛ ልክ ነው፣ ደግሞ ለሱ ያላቸው ስሜት ጥልቅ ነው። እንግዲህ የቡካዮሳካ ተጽዕኖ በአርሰናል ቤት ውስጥ ምን ይመስላል የሚለውን ትናንት በጣም በዝርዝርና በጥልቀት ስላነሳ ነው ያነሳ ነው ለማሳብ የዩቲዩብ ገጻችን ላይ ሊያገኙት ስለሚችሉ አንደግመውም። ግን እቺ የመጨረሻ ምርቃት ናት። በሁለት በሶስት ደቂቃ ለመጨረስ ሞክራለሁ። የቡካዮ ሳካን ኢምፓክት በአርሰናል ቤት ውስጥ ወይም ተጽዕኖውን ተጽዕኖ ፈጣሪነቱን በአርሰናል ቤት ውስጥ ምን ያህል ነው የሚለውን ነገር ለማሳየት የተቀመጡ የቁጥር መረጃዎች ናቸው። እነዚህ የቁጥር መረጃዎች ተጨማሪ ስለ ቡካዮ ሳካ የሚኖረንን መረዳት፣ የልጁን ተጽዕኖ ፈጣሪነት ለማወቅ የምናደርገውን ጥረት በደንብ አድርገው ያግዛሉ በሚል የቀረቡ አድርገን እንውሰዳቸው። ቡካዮ ሳካ ጉዳት ሳያጋጥመው በፊት አስራ ስድስት የፕሪምየር ሊግ ጨዋታዎች ላይ ተሳትፎ አድርጎ ነበረ። ወይም እሱ አቬለብል በነበረባቸው በተሳተፈባቸው 16 የፕሪሚየር ሊግ ጨዋታዎች ላይ አርሰናል 34 ጎሎችን ተጋጣሚዎቹ ላይ ማስቆጠር ችሎ ነበረ። ሳካ በነበረበት 16 ጨዋታ 34 ጎል ማግባት ማለት ኦልሞስት በየጨዋታው ላይ ሁለት ነጥብ አንድ ጎል የሚያገባ አርሰናል ነበር ማለት ነው። ሁለት ነጥብ አንድ ጎል ፐር ጌም ማስቆጠር ጥሩ ነው። በጣም ጥሩነት ነው እሱ በጎደለበት ወይም በጉዳት ምክንያት በራቀበት ጊዜ አርሰናል 13 ጨዋታዎችን በፕሪሚየር ሊግ አድርጓል። እነዚህ 13 ጨዋታዎችን አርሰናል ተጋጣሚዎቹ ላይ ስንት ጎል አገባባቸው ብንል 19። ይሄ ማለት የአርሰናል በአማካይ በአንድ ጨዋታ የሚያገባው የጎል ብዛት ከ2 ነጥብ 1 ወደ 1 ነጥብ 5 ዝቅ አለ። ክሬቲቪቲ ድሮፕ አረገ። ክሬቲቪቲ ድሮፕ ካደረገ ሌሎቹ ተጫዋቾች የሚኖራቸው ውጤታማነት ኤፊሽንሲ ምናምን አብሮ ነው ዳውን የሚያደርገው። የአንድ አንድ ቡካዮሳካ መጉደል ይህንን ያህል የቁጥር መዛባትን አምጥቶ ነበረ። ሌላ ሀቅ ማስቀመጥ እንችላለን። አርሰናል ቡካዮሳካን በሚጠቀምበት ጊዜ በአንድ ጨዋታ በአማካይ ምን ያህል ነጥብ ያገኝ ነበረ ስንል፣ እያንዳንዱ ክለብ ሶስት ነጥብ ለማግኘት ነው የሚጫወተው ለማግኘት ከሚጫወተው ሶስት ነጥብ ቡካዮ ሳካን የሚይዘው አርሰናል እሱን የሚያሳትፈው አርሰናል እሱን የሚያጫውተው አርሰናል ሁለት ነጥብ አንዱን ያገኝ ነበረ። ሳካን በጉዳት ምክንያት ካጣ በኋላ ግን አንድ ነጥብ ዘጠኝ የሚያገኝ ሆነ። ይህም ከቡካዮ ሳካ መጎዳት በኋላ ምን ያህል ከየጨዋታው የሚያገኘው ነጥብ ዝቅ እንዳለ የሚያሳይ ነው። ኤክስፔክትድ ጎልስ እንግዲህ የማጥቃት እንቅስቃሴው ላይ ነው አይደለም። የቡካዮ ሳካ አንዱ ትልቁ ጉብዝን ነው። ኤክስፔክትድ ጎልስ ወይም ግብ ይሆናሉ ተብለው የሚጠበቁ እድሎችን በተመለከተ ስናነሳ እሱ እያለ አርሰናል አንድ ነጥብ ዘጠኝ ኤክስጂ ነበረው። እሱ ሲጎዳ አንድ ነጥብ ዘጠኝ የነበረው የኤክስፔክትድ ጎልስ ወይም ኤክስጂ ወደ አንድ ነጥብ ሁለት ዝቅ አለ። ፐርማች ወይም ፐርጌም ማለት ነው። አርሰናል የሚፈጥራቸው በጣም ትልልቅ የሚባሉ የግብ ዕድሎች ብለን ስንወስድ ደግሞ እነዚህ የግብ ዕድሎች ሳካ እያለ ሶስት ነጥብ አራት ትልልቅ የግብ ዕድሎችን መፍጠር የሚችል ነበር አርሰናል። ሳካ በሌለበት ግን ወደ ሁለት ነጥብ አራት ዝቅ ይላል። አሁን ዝም ብለን እናስብ እንግዲህ የምትፈጥሪያቸው ትልልቅ የግብ ዕድሎች በዚህን ያህል መጠን ካሽቆለቆሉ ለግብ የሚጠበቁ እድሎችሽ ወይም ኤክስፔክትድ ጎልስ የምንላቸው ጎል ይሆናሉ ተብለው የሚጠበቁ እድሎች በዚህን ያህል መጠን ዝቅ ካሉ፣ በየጨዋታው የምታገኙ ነጥብ ዝቅ ካለ፣ በየጨዋታው ተጋጣሚሽ ላይ የምታገቢው ጎል ዝቅ ካለ፣ ሳካ ሲኖርና ሳይኖር በዚህን ያህል መጠን ከተራራቀ፣ ትላንት የተመለሰው በሁሉም የአርሰናል ደጋፊ በሁሉም የአርሰናል ወዳጅ ፊት ላይ ደስታን እንድና ያደረገው ይሄ ልጅ በዚህ ጉብዝናው ነው ነው ለማለት በነገራችን ላይ በጣም ብዙ ሰዎች በጉብዝናው ብቻ ደግሞ አይደለም የሚያነሱት፣ በተወዳጅነቱ በጥሩ ሰውነቱ በአክብሮ መከበር የሚችል ባህሪው ነው የሚያነሱት። ቴሪ ዳንኤል ኦንድሪን ሄደች ጠይቄው ሁ ዚር ፌቨራት ቤ ሳካ ነው ሚል ማንንም ብት ነው አፍታም ከዚህ በፊት ስለ ፐርሶናሊቲው ምንም ጥረት ሲናገር ነበረ። በጣም የሚወደድ ስብዕና ያለው ነው። ማክበር ያውቅበታል። ካከበርሽ ሁሌም ደግሞ ትከበር ያለሽ እና ቡካዮ ሳካ እንደነዚህ ባሉ ተጨማሪ ነጥቦች ሊገለጽ እንደነዚህ ባሉ ተጨማሪ ተጽዕኖ ፈጣሪነቱ ሊወሳ የሚችል ነው ለማለት ፈልጌ ነው ሳምሪ